በላይ ይባላለሁ። የሚሰራው ወልቂት ዩኒቨርሲቲ የሶፍትዌር ምህንድስና ሌክቸረር ነኝ። ለዚህ ውድድር እጅ ላቸው የመጣሁት ስራ ዲጂታል ሌተሪንግ ሲስተም ነው። እንግዲህ ዲጂታል ሌተሪንግ ሲስተም ማለት በአጠቃላይ በአንድ ኦርጋናይዜሽን ስራ ውስጥ የኦርጋናይዜሽኑ ሎጎ፣ የኦርጋናይዜሽኑ ኮንታክት ኢንፎርሜሽን፣ የኦርጋናይዜሽኑ ማህተም፣ የኦርጋናይዜሽኑ ኃላፊ ፊርማ፣ የኦርጋናይዜሽኑ ኃላፊ ስምና ቲተር የሚፈልጉ እንዲሁም ተጨማሪ ሌሎችን የማይፈልጉ እነዚህን ኮምፖነንቶች ግን የሚፈልጉ በአንድ ኦርጋናይዜሽን ውስጥ ያሉ ስራዎችን ከሰው መታወቂያ አንስቶ እስከ ቃለ ጉባኤ አያያዝ ድረስ ሙሉ ኮምፖነንቱን ወደ ዲጂታል የሚቀይር ስራ ነው። ጀላቸው የመጣሁት ሪሰርች አውትፑት ነው። ማስተርስ በምስራ በጊዜ ነው የሰራው። በአንድ ኦርጋናይዜሽን ውስጥ የሚሰሩ ማኑዋል የሆኑ ስራዎችን ወደ ዲጂታል ለመቀ የመጀመሪያው ስራ በኦርጋናይዜሽኖች መካከል ፎርማል የሆነ ኮሚኒኬሽን መፍጠር ነው፣ አንደኛው ዓላማ። ሁለተኛው ዓላማ ደግሞ አንድ ኦርጋናይዜሽን አንድ ደብዳቤ ተጽፎ የተጻፈለት አካል እስከሚደርስ ድረስ ያለውን ኢንቫይሮንመንት ማጥበብና የተጻፈለት አካል ብቻና ጸሐፊው ብቻ እንዲያይ ነው። ይሄ ማለት ሴኩሪቲና ዋይዝ ኦፍ ሪሶርስ ማለት ነው። ሁለቱን ነገሮች የያዘ ነው። ሶስተኛው ስራ ደግሞ ለመልካም አስተዳደር ነው። በዚህ ሲስተም ውስጥ አንድ ኦርጋናይዜሽን ይሄን ሲስተም አዚ ሶፍትዌር አዚ ሰርቪስ በሚጠቀምበት ጊዜ ማንኛውም ኃላፊው አልገባም ኃላፊው ውስጥ አልኖረም ስብሰባ ላይ ነው ምናምን እንደዚህ አይነት ኬዞችን ማስወገድ ነው። ለምን ቢባል ሁሉም ነገር ኦንላይን ሆኖ ስብሰባ ላይም ቢሆን ኤቭሪዌር ቢሆን ቢሮን ባይኖር መፈረም፣ መምራት፣ ማኔጅ ማድረግ እያንዳንዱ ሌተሮችን ኮፒ ማድረግ ግልባጭ ማድረግ እንዲሁም መቀበል፣ ማኔጅ ማድረግ፣ መፈረም ይችላል ማለት ነው ወደ ሲስተሙ ስነት ለመጀመሪያው የዲጂታል አጸጻፍ አገልግሎት ነው። የሁለተኛው የማስታወቂያ አገልግሎት፣ ሶስተኛው የመታወቂያ ካርድ አገልግሎት። መታወቂያ ካርድ ማለት የኦርጋናይዜሽኑ ሎጎ ይፈልጋል የኃላፊውን ፊርማ እና ማህተም ስለሚፈልግ ማለት ነው። ለምሳሌ ዲጂታል በሆነ መልኩ አንድ አንድ ኦርጋናይዜሽን የሰራተኛ ዲጂታል በሆነ እንዲይዝና አንድ ስታፍ የስራ ልምድ ቢጠይቅ ያንን ለመስራት ፋይሉ ከመዝገብ ወጥቶ ኮምፒውተር ተደርጎ ምናምን ነው። ግን እት ኢዝ ኦልሬዲ ኢግዚስቲንግ ዳታ ነው። ዳታ ከሆነ ለምን ዳይናሚካሊ ጀነሬት ይሆን? ያን ሁሉ ያካተተ ነው። የማመልከቻና የስራ መስጠት አገልግሎት ለምሳሌ ለማመልከት እዚያ መድረስ የለብኝም ኤቭሪዌር ወኛ ፈቃድም ማመልከት ብፈልግ ሌሎችንም ኮምፖነንቶች ኦንላይን መስራት የሚጠበቅብ ነው ማለት ነው። የሪፖርት አጻጻፍ ስርዓትንም ሪፖርቶችንም ሪፖርት ፋይል ነው በደብዳቤ ይዝን ወደፈለግነው አካል ለሚፈለገው ነገር ማዋል የምንችልበት ነው። ሶስተኛው የቃለ ጉባኤ አያያዝ ነው። እንደነገርኳችሁ እስኪ ሲስተሙን ገባ ብለን እናየው ና ምንም ኮምፖነንቶች አሉት የሚለውን ነው። ይሄ ዳሽቦርዱ ነው። መጀመሪያ እንደ ደብዳቤ በሁለት መልኩ ሊጻፍ ይችላል በጸሐፊዋ ወይም በአለቃዋ ጸሐፊዋ መላክ አትችልም፣ ግን ድራፍት ላይ ማስቀመጥ ትችላለች። እየጻፈች ጸሐፊዋ አለቃዋ ኮሚኒኬት ና አለቃዋ ኮሚኒኬት የሚያደርጉበት ቻናል አለ። አለቃው ደግሞ ድራፍቶችን አፕሮቭ አፕሮቭ እያደረገ ኤቭሪዌር ኤኒ ታይም ማንኛውም ቦታ ሆኖ መላክ መስራት የሚችል ነው። ለምሳሌ አንድ እንዲያው አንድ አፕሊኬሽን እንኳን ጽፌ ባሳያችሁ፣ ቴምፕሌቶች አሉ። ከስታር ከግራውንድ አንነሳም፣ ቴምፕሌቶች አሉ። ለምሳሌ የመጀመሪያው እንኳን የእድገት ደብዳቤ ለመጻፍ ቢፈለግ በቀላሉ እዚህ ጋር እገባለሁ። ሌሎች ኮምፖነንቶች አሉት። እዚህ ጋር ለምሳሌ ሄራርኪካል ሄራሪካል ከላይ ወደ ታች ከታች ወደ ላይ ነው። ደግሞ ሆሪዞንታል አክሮስ ስትራክቸር ነው። ኦርጋናይዜሽን ስትራክቸር አላቸው። በዛ መልኩ ነው። ሄራሪካል ነው፣ ይህ ክሮስ ስትራክቸር ነው። ይህ ለስታፍ ነው፣ ይህኛው ደግሞ ክሮስ ስታፍ ነው። ይሄ ለሄድ ኦፊስ ነው፣ ይህ ደግሞ ገስት ነው። ገስት ቢመጣ አንድ ሰው ለምሳሌ ባንዱ የሆነ ነገር ደብዳቤ ፍ የሚባል በገስት መልኩ የምንጽፍበት ኮምፖነንቶች ይኖራሉ ማለት ነው። ለስታፍ እንደዚህ ለመጻፍ ብፈልግ ይሄ ሰው ቢኖረኝ ምንም ነገር አይጠበቅኝ፣ ድራፍት ላይ መጀመሪያ ማስቀመጥ ያው ተገቢ ነው። አሊያ ግን ሰንድ ማድረግ እችላለሁ ማለት ነው። እስኪ ሰንድ እናርግለት። ትክክል ከሆነ ምንም አይጠበቅብኝ ማለት ነው። በአንድ ደብዳቤ ላይ የሚታዩ ነገሮች በሙሉ ዳይናሚክ ነው ጀነሬት የሚሆኑት። እንግዲህ ቁጥሮቹ እንደምታያቸው ከዚህ ላይ ያሉት ነገሮች እዚህ ላይ ያለው ሪፈረንስ ናምበር ይኖረዋል፣ ቀን ይኖረዋል። ቀኑ ደግሞ እንደ ኢትዮጵያ እንደፈለግ ነው። ቋንቋ ችግር የለውም፣ ሁሉንም ሰዋፕ ያደርጋል። በሙሉ የሚይዘው ኮምፖነንቶች ነው። አሁን እዚህ ጋር ፊርማ አለ ቲተሩ አለ። ቲተር ቴክስት ነው። በየጊዜው ለምሳሌ በኦርጋናይዜሽን ውስጥ ብታዩ ሰው በተቀያየረ ቁጥር ቲተር ይቀረጽለታል። ቴክስት ነው። ታነሳው አለ ትሰጠው አለ ሲለቅ ኦርጋናይዜሽኑም በዛ መልኩ ነው መሆን ያለበት ብዬ አስቤ በዚህ መልኩ አዘጋጅቸዋለሁ። ከታች ስንፈልገው ፕሪንት እናደርገዋለን። አለ ቀሪ በተፈልግ ነው ማለት ነው። ምንም ስትራክቸሩን ሳይለቅ ነው ደግሞ ያለውን የከረንት ዲጂታል ሌተሪንግስ ሳይለቅ የላክናቸውን ደብዳቤዎች ግልባጭ ማድረግ ይጠበቅብን ልባጭ ስናደርግ ቀጥታ ኮፒ ነው የምናደርጋቸው። ማተማምጣ ምናምን እየተባባሉ የሚታኩስ ይቆይ ይገራል ማለት ኢንተር ካምፓኒ የሆነ ወይ አንድ ካምፓኒ ውስጥ ብቻ ያለ አክሮስ ነው ከላይ ማ አክሮስ ነው እንዴት ትልክላቸዋለን? ለምሳሌ የተላከ ሌተር አለን። ይሄኛውን የተላከ ሌተር ኮፒ አክሮስ ማድረግ እንችላለን። አንደኛ በስትራክቸር ለተቀመጠው እንደዚህ ግልባጭ እናደርጋለን የተላከልን ከሆነ ማለት ነው። ስትራክቸሮቹ ለምሳሌ በአንድ ዞን በአንድ ክልል ውስጥ ዞን አለ ወረዳ አለ ሲስተሙ ሲስተሙ ያስፈልጋቸዋል ማለት ነው። ሲስተሙ ያስፈልጋቸዋል ደግሞ ለምሳሌ አንድ ዩኒቨርሲቲ ና አንድ ዞን ኮሚኒኬት እንደት ያድርጉ ነው ይሄ ደግሞ በኤፒአይ ነው። ኤፒአይ ማለት አፕሊኬሽን ፕሮግራም ኢንተርፌስ ነው። ከዛ የኦርጋናይዜሽኑ ፈቃድ ተጠይቀል ሁ ለምሳሌ ባንክ ሲስተም ላይ ይካሄድ የለ ትራንዛክሽን ከአንዱ ባንክ ወደ እነዚያ ሲስተሞችም ይህንን ሲስተም ከተጠቀመ ሰው አንድ ዩኒቨርሲቲ ከሌላ ኦርጋናይዜሽን ጋር ማድረግ ቢችል ኤፒአይ የሚባል ነገር አለ። ይህም ሴክተርስ ና ሜን ሴክተር ና ሴክተር ብለን ክፍለናቸዋል። ሜን ሴክተር ማለት ሄድ ኦፊሱ ያለበት ነው። በስትራክቸሩ መሰረት አሁን እዚህ ጋር ለአንድ ክልል ተመልከቱ። የክልል ፕሬዚዳንት፣ የክልል ምክር ቤት፣ የዞን መምሪያ፣ የወረዳ ጽህፈት ቤት ና ዋና መስሪያ ቤት የሚበሉ ስትራክቸር አለ። ስትራክቸሩ ዳይናሚክ ነው በፈልግ ነው መልኩ ነው የምንቀያይረው ማለት ነው። ይሄ ሲስተም ለግል ተቋማችን ለኦርጋናይዜሽን ይሆናል ማለት ነው። ገቢን እንዴት ነው የምታገኘ? ይሄንን ስራውን ኦልሞስት ሁለት ድርጅቶች ተጠቅመውታል። የጉራጌ ሳይንስ ቴክኖሎጂ ኢንፎርሜሽን መምሪያው አጠቃላይ ከወረዳ እና ከላይ ሃይራርኪን በጠበቅ መልኩ ይጠቅላቸዋል። እንሸጥክላቸው በፕሮሞት እናደርግልለን ብለኛል። በተወሰነ መልኩ ነው ለሌሎች ዋጋ ወጥቶለታል። አዚ ስታርታፕ እስከመጀመር ድረስ በኔጎሽሽን ነው እየሰራት ያለውት። ወልቂጤ ዩኒቨርሲቲ እንደ ሊኮራበት ይገባል። በጣም አንድ። ሁለተኛው እንደ መምህር ሆነ እውቀትህን የሶፍትዌር እውቀትህን እና ከዛ በኋላ ኦርጋናይዜሽናል እንትኖችን አጥንተህ አንድ ላይ ወደ ንግድ የመለወጥ አቅም ሊደነቅ ይገባል። ሶስተኛ የሰራኸውን ስራ በስነ ስርዓት መጥተህ ለሌሎች ሰዎች በሚገባ መልኩ ዴሞንስትሬት ማድረገ ወረቀቱን ራሱ ሳየው በጣም አሪፍ እና እንትን ያደረገ እንትን ነው። ሌላው የማደንቀው ቢዝነስ ለመስራት ያለ ብቃት ዳስስ ማይንትን እኔ ያሳምኑኛል። የወልቂጤ ዩኒቨርሲቲ በጣም ምርጥ ምርጥ ሰዎችን እየላከልን ነው። ዲር ሜምበር አብደታ በጣም ምርጥ ነገር ነው። በእውነት አብሮህ ባልደረባህ አለ? አዎ፣ ሁለት ናቸው። አድቫይዘር አለኝ። ዶክተር ገበዮ በላይ ይባላል። አድቫይዘሩ ነው እንዴ? እኔ ነው የሪሰርች አውትፑት ስለሆነ አድቫይዘሪ አለ። በዚህ ነው የሰራው። ፔፐር ላይ ምንም ማብራራት እኮ አያስፈልግም። ዶክመንት ጥርት ብሎ የተሰራው ምርጥ ነው ማለት። ገብቶናል ማለት ነው። እዚህ ጋር መሰለ አንድ ሁለት ጥያቄዎች አሉኝ። በጣም እሺ። ኦፍላይን ፈንክሽናሊቲ አለው ይላል ነው ማለት ወዴትም ሳይሄድ ሎድ ሎድ ቴስቲንግ ተሰርቶለታል ወይ ምክንያቱም ለምሳሌ በጣም ትልቅ አሁን በክልል ደረጃ ከሆነ በጣም ብዙ ሰው አንዴ ሲስተም ውስጥ ሊገባ ይችላል ሎድ ቴስቲንግ የሚባል ነገር አለ እስኪ ስለ እሱ አስረዳኝ ከዳታ ቤዝ የምናረጋቸው ዳታዎችን ነው በዛ ነው ሚኒማይዝድ የምናረገው ይሄ ማለት አንድ ዞን ላይ ያለ መምሪያ የራሱን ዳታ ብቻ ነው ክልል ላይ ያለ የክልል ብቻ ያ ስለሆነ ሪትራይቭ የምናደርገው ዳታ በኪዮሪ ቤዝድ ነው ማለት ነው። ኪዮሪ ቤዝድ ማለት የሚፈልገውን ዳታ ብቻ ነው ማለት ነው። ለምሳሌ እኔ ኃላፊ ቢሆን በኔ ስር ያሉትን ሰራተኞች ነው እንጂ ሌሎችን አልፈልግም። ያ ደግሞ ከሆነ አክሮስ ነው፣ አክሮስ በስትራክቸር ስትራክቸሩ ምን ይሆናል? ዞን ሊዞን ያሉትን መስ ሰዎች ማግኘት ይችላሉ ሙሉ የተሟላ። ስለዚህ ለምሳሌ አንድ ኦርጋናይዜሽን አዲስ አበባ ዩኒቨርሲቲን እንውሰድ። አዲስ አበባ ዩኒቨርሲቲ በጣም ብዙ ስታፍ ነው ያለው፣ አካዳሚክ ኤንድ አድሚኒስትሬቲቭ ስታፎችን ብትቆጥር ብዙ ናቸው። አንዴ ማለት በብዛት ብንገባ ምንም ችግር። ምን ያህል ቁጥሩ አይታወቅም። አቅሙ የሶፍትዌሩ ጀሜትር የሚባል ቱል አለ። በዛ ራንድም ዳታ ሰጠውና 3000 4000 ከ3500 ነው ኖርማል የሰጠው ኢፌክቲቭ ነው። ኮንካረንት ዩዘርስ 3000። በተለይ እንደዚህ አይነት በቃ በጣም ደስ የሚል ስራ ሲቀርብ እንከን ባይኖረው ጥሩ ነው። ለምሳሌ ሮበስት ኢንክሪፕሽን ያላችሁት ምን መሰረት አርጋችሁ ነው? ላይክ በሶፍትዌር ስራ እንደ ሀገራችን አፕሮቭ የሚያደርገው ኢንሳ ነው። ኦኬ። ከዛ በተረፈ ግን ስራዎችን የሚሰራው ሶፍትዌር ኢንጂነሩ ነው። እነዛ ሮቨስት ኢንክሪፕሽን ማለት ለምሳሌ የፓስወርድ ሊሆን ይችላል፣ ፋይሉን ሊሆን ይችላል፣ ሌሎችንም ዳታዎችን ወደፊት ያቀርኩት ነገር ብሎክቻይን ኢንተግሬት ና ኢንተግሬት ማድረግ ነው። ሌተሮች ሲጀመር ከስክራች ሳይሆን ኮምፕሌት እንዲያደረግልኝ እነዛን ነገሮች ግን ሴኪር ማድረግ ኢንክሪፕት ማድረግ ያንን ነው። ሮቨስት ማለት ጥንካሬው ጠንካራ ሴኪሪቲ መጨመር ማለት ነው። ይሄ ደግሞ ሌሎችም አሉ። ለምሳሌ ሎጊን ፓስወርድ ና ይዘርን ማሆን ቀርቷል። ይሄ ቱ ፋክተር አውተንቲኬሽን ተገጥሞለታል። እስከዛ ዳታ ብሪቺንግ ቢኖር በተለይ መንግስት መስሪያ ቤቶች አካባቢ ቴስት አድርጋችኋል? ላይክ አሁን ኦዲት ይደረጋል ወይስ ምንድነው? ይሄ ሲስተም ፈራውት እኮ ምርጥ ነገር ሆኖ ዳታ ብሪቺንግ ሊኖረው አይችልም። እሱ ነው አሁን። ለምሳሌ ዋናው አላማውም እሱን ብሬክ ለማድረግ ነው፣ ዳታ ላልተፈለገው አካል እንዳይደርስና ለተፈለገው ብቻ እንዲውል ነው ይሄንን ነገር የምናደርገው እንግዲህ። በሀገራችን ደስ የሚለው ነገር አሁን ሰርቨሮች አሉ፣ ሆስት ማድረግ እንችላለን። በጣም ስለ ሴኩሪቲው በጣም አስተማማኝ ነው። ሴኩሪቲ አሁን ከረንትሊ ያለውን ጉግል ቱ ፋክተር አውቶንቲኬሽን ምን ነው ሴት አድርጌለታለሁ፣ ማሳየትም ስለሚቻል ማለት ምርጥ ነው። እኔ መቶ ነው የምሰጠው። ባይዘው ነው ጀባ ብለዋል። በጣም ምርጥ ነው። 93 አገኘ አመት ሊሆኑ ትንሽ አመት። እስካሁን ለሁለት ሰው ነው የሸጣችሁት? አሁን እኮ ፕሮዳክቱ አለቀ። ይሄ ተሸክሞ የሚዞር ነገር አይደለም። አዎ አይደለም እንዴ። ስለዚህ how do you plan to market it? እዚህ ላይ አሁን ዳይሬክት ሴልስ እጠቀማለው፣ ስትራቴጂክ ፓርትነርሺፕ እና ዲጂታል ማርኬቲንግ እጠቀማለው ነው ያልከው። ዲጂታል ማርኬቲንግ አሁን ለምጠቀም ምን ቲክቶክ አለ፣ ፌስቡክ አለ፣ ሌሎች ሶሻል ሚዲያዎች በሙሉ አለ። ምን ያዘህ ነው ደግሞ? አንተ እዛ ሰው ነህ? አይ እዛ ሰው ነኝ ግን አስተምራለሁ መምህር ስለሆንኩኝ። እንዴ አሁንም ኮላት ሰራው ነው ይሄን ነገር ማለት ነው? አይ እሱማ ስታርታፕ ላይ ከገባሁኝ እንደዛ አይነት ነገሮች ሰፖርቲንግ ካገኘው ምን ምንድነው የምጠብቀው ለመሄድ ነው። እሷን እንደ ሊሚቴሽን አያታለሁ። ይሄ መጣ ማለት እኮ የቀበሌ ስራ በጣም ቀለለ ማለት ነው። የገቢዎች ሚኒስቴር ጋር ያለ ለምሳሌ ክሊራንስ ለማግኘት ሰው ደዛ የሚሰልፈው ነገር ሁሉን ነገር ክሊር አድርጎ ጨርሶ ማለት ነው፣ ቆሞ ቀረ ማለት ነው። አለቃ አልገባ ምናምን አልገባ የሚባለው ነገር ቀረ ማለት ነው። ስለዚህ ይሄ ትልቅ ነገር ስለሆነ ይዘህ አትቀመጥ። ስለዚህ ይሄንን አንተ ካልቻልክ አንተ ዴቨሎፐር ነህ አይደለም? አይደለም፣ ሁሉም እኮ ዓለም ላይ ያሉ ትልልቅ የዲጂታል ካምፓኒዎች ካያቸው አንዱ ዴቨሎፐር ነው ወይም አንዱ ፕሮቶታይፕ የሚሰራ ነው። አንደኛው ደግሞ ጥሩ ማርኬተር ነው። ስለዚህ አንተ ካልቻልክ ሌላ ሰው አምጥተ ማርኬት አስደረግ፣ ግፋ። እኔ ከዚህ በኋላ ለሁለተኛው ዙር ስትመጣ ሁለት ምናምን አይደለም፣ በደንብ የገቡ አንድ አስር ኩባንያዎች አንድ አስር ወረዳዎች ምናምን እንጠብቃለሁ እዚሁ አዲስ አበባ ውስጥ ራሱ ማለት ነው ሞክራለሁ። ያው ልቀንስና ዘጠና ስምንት ሰጥ ይችላል። በነገራችን ላይ እኔ መጨረሻ የተማርኩበት ዩኒቨርሲቲ ማለት ነው። እኔ ብዙ ጊዜ እዚህ ስሆን ምንም ነገር ስፈልግ ገብቼ በቃ ስሜን አስገባሉ ወይ አይዲ ምናምን ሰጥቼ እንፈልጋቸውን በሙሉ ደብዳቤዎች በቃ ሲሰጠኝ ምን ያህል በቃ እንደዚህ አይነት አገልግሎቶች እንደው ቢኖሩን ብዬ እንዴት እንደምመኝ አሁን ይሄ የኦርጋናይዜሽን በቃ ምርጥ ነገር ነው። አስተማሪ አስተማሪ ከስራው ጋር የሚገናኝ ነገር አለ። የመደብ ግንኙነት ያው በዚሁ አጋጣሚ ይሄንን ፕሮግራም የሚከታተሉ የግልም የመንግስትን ተቋማት ኃላፊዎች ካሉ በፍጥነት ይሄንን ዲጂታል ሌተሪንግ ሲስተምን ተጠቅመው ቢሰጡ ደስ ይለኛል። ብቻ የሚቀጥለው ስትመጣ ብራንድ ይኖራት። ዲጂታል ሌተሪንግ ሲስተሙ ምንም ትርጉም የለውም ፋንክሽን ስለሆነ የሶፍትዌሩ ስያሜ ምን ይሁን የሚለውን እኛም እስከዛ አሳይመንት እንወስዳለን። ደስ ይለኛል። የመንግስት ኃላፊዎች በአካችሁ በጣም በፍጥነት እዘዙና አሰሩ። እኛንም ከእንግልት አድኑን። ስንት ልስጠህ እኔ መቶ ብል አየሁ አስተማሪ እኮ ደስ ሲል ደስ ያለና ዘጠና በጣም ቆንጆ ነገር ስለሆነ ልክ እንደ ባልደረቦቼን የኮራውብህ ለብቻ የሰራው ነገር ነው ኢትዮጵያ በጠቅላላ እየሄደችበት ያለበት አቅጣጫ ዲጂታላይዜሽን አይደል ከእነሱ ጋር የምትሰራው ነገር አለ ያሰብከው አይደለም። እንደውም ብትጋብዙ ደስ ይለኛል። ስንት ነው የሚሸጠው? መሸጥ ያን ያክል አልፈልግም። ለምንድን ነው የማደርግ ሶፍትዌር አዘ ሰርቪስ ነው፣ ሰርቪስ ነው መስጠት ነው። ሁለቱንም ሞዴሎች ብለህ መሸጥም አለ፣ ዋን ታይም ፐርቼዝም ይላል። አይሸጥም ስንት ነው የሚከራየው? ብንል ደግሞ በናምበር ኦፍ ዩዘርስ ነው ማለት ነው። በኦርጋናይዜሽኖች ስኬል መሰረት ቢሆን በጣም ደስ ይለኛል። እኔም ስቲ ዛሬ ዛሬ ዘጠና ልስት ስ ሚቀጥለው ላይ ነው። በጣም አመሰግናለሁ። ማን በአንደኝነት ወደ ቀጣዩ ዙር ወደ ሁለተኛው ዙር ተሸጋገረ 96 ከመቶ በማምጣት ዲጂታል ሌተሪንግ ሲስተም በመስራት በአንደኝነት ወደ ሁለተኛው ዙር ተቀላቅሏል እንኳን ደሳለ በላይ አላምነህ እንኳን ደሳለ ዘጠና ስድስት ከመቶ በማምጣት እንግዲህ ቀጣዩን ዙር ለማለፍ ችለሃል